እንደምናመሻችሁ እንደምን አላችሁ። አሜን። እግዚአብሔር ስሙ የተመሰገነ ይሁን። እኔ የመጣሁ ከቴሌሊ ነው። የክርስትና ስሜ ውለተ ሚካኤል ይባላል። ልጄን አሞቢ ነው። ሶስት ቀን ሙሉ ምግብ ነገር አይበላም ነበር። ተጨነኩኝ። ለቅዱስ ገብርኤል ነገርኩት! እንዴት ታረገኝ ቅዱስ ገብርኤል! ምን ሂጄ ነው መመለስ ይሆናል? መብራን ድንግል እንዴት ታረጊ ብየለቀሱ ምግብ ሁሉ አይበላም፣ ደከመብኝ። እያለቀስኩ እናቴን ሂጄ መጣሁ። እዚ ጠዋት መጣሁና አባቴ ባርኩልኝ ልጅ ደከመብኝ፣ እባካቸው በመስቀሉ ዳብሱል ያልሁና መስቀሉ ዳበሱል። አይዞች ልጄ ምንም አይሆንም፣ እዚህ ቦታ መጠሽ እንደዚህ አትበይ አሁን ከሰዓት ምግብ ይበላልሻል፣ ይዞሻሉ። ከዚያ ግን እንዳሉት አልቀረም። ትንሽ ቆይቶ ልክ በመስቀሉ ሳስዳት ሰው አይኑን ከፈተልኝ። ከዚያ ልክ ቤቱ ይዘን ሄርና ከዚያ በኋላ ቅልል ላለው ምግብ ትንሽ ቀመሰልኝ። ለእኔ ደረሰ ቅዱስ ገብርኤል አባ ዮሐንስ የበራሁ መናይ በንባ በጸሎታቸው ድንግል ማርያም እናቴ ለሁሉም ትድረስለት። አባታችንን ወደ ገዳማቸው በሰላም ይመልስልን፣ እድሜያቸውን ያርዝምልን። ድንግል ማርያም እመቤት የእድሜያቸውን ታርዝምልን። ለእኔ የደረሰ ቅዱስ ገብርኤል ለእናንተ የሚድረስ አመሰግ